ስለዚህ እህትነት አይሰራም ማለት ነው። አንተ ወንድም እኮ አንተ ወንድም። ሰላም ውድ የባህራን ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ፍቅር አንድነት፣ ሁሌም ሰላም ፍቅር አንድነት እንመኛለሁ። ያው ለቤተሰቦች እንዴት አላችሁ? ልጅ ጠፍታችኋል። እኔም ጠፍቻለሁ። ሰው ሲጠፋ አትፈልጉም ልበል? ውድ የባህራን ቤተሰቦች እንዲሁም የኢትዮ ቲጂ ቤተሰቦች እንግዲህ ያው እኔም ጋር ስለምትከታተሉ እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ እኔ ብዙ ጊዜ ቪዲዮዎችን የምታዩልኝ ፕራንክ ስሰራ ነው። እንግዲህ ፕራንኮች ብዙም እየሰሩ አይደለም። አሁን ሰርፕራይዝ ማድረግም ያው ስሰራ ብዙ ታያላችሁ። እጅግ እጅግ አድርጌ ያመሰግናለሁ። ዛሬ እንግዲህ አንድ አይዲያ ይዤ ነው የመጣሁት። በተለይ አይዲያ ብሰጡኝ ደስ ይለኛል። እንድሰራ የምትፈልጉ ከኔ ጋር መገናኘት የምትፈልጉ ቤተሰቦች ካላችሁ አይዲያዎች ብሰጡኝ ደስ ይለኛል። እንግዲህ እኛ ቤት ከመጣችሁ ፍቅር ብቻ ነው እኛ ቤት የሚታየው፣ ማለት ፍቅር ኢትዮ ቲጂ ቤት እና ባህራን ቲዩ ቤት ብትመጡ ፍቅር ነው። ያው እንደምታዩት የማስመሰል ፍቅር ሳይሆን እኛ ጋር እውነተኛ ፍቅር ነው መጣችሁ ብታዩንም የምታገኙት ለማለት ወዳለው። ከዛ ባለፈ ግን እንግዲህ እኛ ቤት ሁለተኛ ልጅ እንደመጣች አይታችኋል ሁላችሁ። ያንንም ሰርፕራይዝ አድርገናችኋል። በሰርፕራይዝ ነበር ሁለተኛ ሶስተኛ አይ፣ ልትመጣ አይደለም እንዴ፣ አደነግጡ። ሶስተኛ ልጅ ልትመጣ ሳይሆን ሁለተኛ ልጅ ላይ ሰርፕራይዝ ላረግ ነው። ያው እናትዬም ላይ ሰርፕራይዝ እያረኩ ነበር። አሁን ሁለተኛ ልጅ ላይ ግን አንድ ሰርፕራይዝ ላረግ እፈልጋለሁ። ኢትዮጵያዊትና ባሏን እንግዲህ ከመጣ ብዙ ጊዜ ሆነዋል። እሱን ሰርፕራይዝ አላረኳቸው፣ ደሞ ማቀባበል አላረኩ ማለት እችላለሁ። ያንን ዛሬ አንድ አይዲያ መጥቶልኝ ነው በማክሪያና ማክሪያና ስሟ የስሟ ትርጉም ምንድነው? ምናምን እንዳትሉኝ፣ ያው በቻናላችን ገብታችሁ ማየት ትችላላችሁ። ማክሪያናን ከመጣ ጀምሮ ልበልና ሰርፕራይዝ አላረኩም፣ ሳሚም ከመጣ። አሁን ግን አንድ አይዲያ ስለመጣልኝ እዛ አይዲያ ላይ ይሄን ባረግላቸው ሰርፕራይዝ ሊያረጋቸው ይችላል ብዬ ስላሰው፣ ስምንተኛ ወሯ ላይ አጋጣሚ ፎቶዎች የመነሳት ቪዲዮዎች እየተነሱ ነበር። ድንገት እንደውም እኔም አልተገኘሁም ነበር በፎቶ እና ፎቶ ቤቱ አይቼው ስለነበር አሁን ከዛ ፎቶ ቤት ሄዶ በመነጋገር በጣም የሚወዱት ፎቶ እና ሲናገሩ ስለሰማው ይሄ ፎቶ እንዴት ነው ብናሳጥብ ሲሉ ስለነበር ቀድሚያቸው ያቸው ሄጄ ያን ፎቶ አሳጥቤ እነሱን ሰርፕራይዝ ላረግ አስቤ ያለሁ። ያው እናንተም ያው ምትረዱ ወይ ደግሞ ሀሳብ ሼር የምታረጉ ነገር ካለ ታመጣላችሁ እዚህ ሰርፕራይዝ ላይ አብረን የምናየው ይሆናል። ያው ፎቶ ቤቱ እግዚአብሔር ይስጠው፣ ጽድት አድርጎ ሰርቶ ይሄን አዘጋጅቶ ስነግረው በነገርኩት መሰረት እነሱ ሳያውቁ እንደዚህ አድርጎ ጽድት አድርጎ ሰርቶታል። ጽድት አድርጎ እያያችሁ ነው፣ ወደ ውስጥ ገብታችሁ ማየት ትችላላችሁ። ጽድት አድርጎ እዚህ ውስጥ እንግዲህ ማን ነው ያለው? የራሴ ፎቶ ይሁን የማክሪያና የናቲ ወይ የኢትዮቲጂ ቲጂ ባሏ እንደሆነ አይታወቅም ማለት ነው። እንግዲህ በዛው ሽኝትም ይሆናል ማለት ነው። የማሸኝት እንዳትሉ እኔም ልበር ይሁን ቲጂም ትሁን ናትዬም ይሁን አልታወቀም ማለት ነው። ስለዚህ እየገመታችሁ ይሄ ሰው ማን ይሆናል ብላችሁ እየገመታችሁ ጠብቁኝ። ወደ ሰርፕራይዙ እንሄዳለን ማለት ነው። እንግዲህ እንዳያችሁ ግቢያችን ቪአይፒ ነው፣ እንዳያችሁ በጣም የሚያምር ግቢ ነው። ወደ ቤት እየሄድኩ ነው። ፎቶ ቤት ወደ ቤት ይሄን ይዤ ማለት ነው እንግዲህ፣ ገመድ ቢኖር በገመድ እየጎተት ነበር። ወሰው ቢኖረው ግን የለም። በጣም የሚወደድ ነገር ነው ማለት ነው። ስንገባ እንቅረጽላችሁ፣ አይ እናሳያችሁ። አይሻል ብዙ አይና አፋሮች ስላሉ ሰዎቻችን። ቤት ደርሰናል። ያው አዲስ ሰው ምጄላችሁ፣ መጥቻለሁ። እንግዳ ይዤ መጥቻለሁ። የቤቴ ድምቀት የሆነው እ ናትዬ ናቲየንም ይዤው መጥቻለሁ። እንግዲህ አብረን ቤተሰቦቻችን የኔም የናንተ ቤተሰቦች አብረን ሰርፕራይዝ ምናረጋቸው ይሆናል። እንግዲህ እነሱ ውስጥ ናቸው እንጂ ድንገት ስመጣ ከነሱ ውስጥ ሆነው አይደማቸው ማለት ነው። ይማረ ይማረ ብለዋል። እሺ። ስለዚህ እነሱ እንጥራቸውና ናቲ ጥራቸው። እሺ። እንግዲህ አንተም ከነሱ ጋር ሰርፕራይዝ፣ አንተም እሱም ስላላየው እኔ ብቻ ነው ያየሁት፣ ግን ከናቲ ጋር አብረን

ስለዚህ እህትነት አይሰራም ማለትም ነው። አንተ ወንድምህ ውድ እናትና አባቴ በላቸው። ውድ እና አባቴ ፍቅራችሁ ያምራል። ታስቀናላችሁ። እናመሰግናለን ለዚህ ፍቅራችሁ ምስጋና ከምስጋና ሌላ ምን አለ? በጣም

ጡ ችግር የለም፣ ዋና መሄዳችሁ መምጣታችሁ። ስለዚህ እናመሰግናለን። ነገር የለም። አሁን እኛ እናንተን

ወደድከዋ? ንገራችሁ አንተ። አሁን አንተ ማላየውም ነበር አሁን ላያየው ወደዋል። ስለዚህ ለእነሱ አዙርላችሁ አይሻል? አንተ ራስህ አዙርላችሁ። አንተ አዙር ልጄ፣ ልጄን ስነገጣችሁት እናንተ ደግሞ

ምንድን ሲያናበር እንዴት አሰብከው፣ ግን አንተ በነገራችን ላይ እኔ ማሰራት እፈልግ ነበር፣ አስቤው ነበር። ያው ጊዜ ባለ ይሰራ ነበር። ቤተሰቦች በጣም ፍላጎታችሁ ስለነበር ነው ማለት። አንተ መጥተ እንደዚህ ፎቶዎች ተነስተን ግድግዳ ላይ ሚሰቀል ይሰቀል አሰራለሁ።

የሆነ ቦታ እናደርገዋለን። ውድ ቤተሰቦቻችን፣ ውድ ቤተሰቦቻችን ይመስል ነበር። እንደለመጥከው ላይክ፣ ሰብስክራይብ፣ ሼር አድርጉን ከወደባችሁ ባይ ባይ።